ሰላም ሰላም፣ ውድና የተከበራችሁ የኛ ፋሚሊዎች ውዶቻችን፣ እንዴት ናችሁ? ባላችሁበት ሰላማችሁ ብዝህ ትበልልን። በውጭ በሀገር ውስጥ የሚያላችሁ ሰላም ብለናል። እንዴት ናችሁ? በጣም ናፍቃችሁናል። ሰላም ሰላም፣ ውድና እየተከበራችሁ የእኛ ፋሚሊዎች እንዴት ናችሁ? በአለም ዳርቻ ለምትገኙ ሁሉ ሰላማችሁ አጅቱ ይብዛልኝ ብያለሁኝ። ያው ዛሬ ቲኑ ጋ ከዛ ፕራንክ በኋላ ከዛ ሁሉ ፍርሃት ከዛ ሁሉ ድንጋጤ በኋላ እኔ እንኳን በሳቅ ወንድ ልጅ ተበላ ወይኔ በላቸው አልኩኝ። ወይኔ በላቸው ያስባለ ፕራንክ ነው። ያ ፕራንክ እንዳያችሁ በጣም አስደንጋጭ ነበርና በጣም ከባድ ነበረ። ቲና እንዴት እንደመጣልሽ ላይ እኔ የምር ነው የምልሽ ልብሴ ላይ ሸናዎች እኔ አለው አለው፣ በቃ ያንን እያስታወስኩ በመሳቅ ግን፣ በነገራችን ላይ እንትን ውትድርና ምናምን ሽጉጥ አያያዝች ተብያሉ። ጥላትን ታስፈራሪ ያለች ብለውኛ፣ አያያዝሽ ምናም። አንተ ግን እኮ አይደለም ሽጉጥ እኮ ነው

እና ዛሬ ፋሚሊ እንደሚታወቀው እኔ ከዛ ሁኔታ በኋላ ታወራኛለችን ብዬ አልጠበኩም ነበረ እኔ ፕራንኩን በቅቶኛል የባለፈውም ድንጋጤ በቅቶኛል ወደ ሀገሬ መልስ ይብላ ከዛ ፕራንክ በኋላ ሁላ አገሬ ልግባ ብላለችና ኪስ ቆርጣለች እና ልትሰናበተን ነው መሰለኝ አላቅም ኑ ባስቸው ስታወራይ ለራስ በስራ ቲኑ እንደነሽ ቲኑ እንደነሽ ይፈራ አሁን ሽጉጥ ይዘሽ በላ በስነስ አናውራችን አያችሁ አራስ ማስከበር እንዴ ብቻ እስኪ እየጠበቅን ነው ምን እንደሆነ አናውቅም። መጣው ብላለች ብቻ፣ እሄዳለሁ ፓንዳ እንዴት እንደዚህ ዴቫ እንደዛ ፕራንክ አድርጎኝ አንተ እንደዛ ፕራንክ ጨነቀኝ፣ እዚህ ሀገር መቆየት አልቻል አልቻልኩም አለች እና እስኪ ብቻን ጠብቃት፣ እየመጣች ነው። ከየት እንደምትመጣ አናውቅም። እኛም ለቦታው አዲስ አይደለም። ለሰው ግን አንዳንዴ እንዲህ ማስደንገጥ ጥሩ ነው። አያችሁ፣ አረ ቲኑ ነው። ይወድሻለሁ። ዘምዘም ዘምዘም በጣም ነው ሞዲስቲ ለምን አንች ብትሆን አላደርገውም። በጣም ኮኖ ሞዳዝ ቲም እና ፋሚሊ እስኪ ኮመንት፣ አስተያየት ለዚህ የዩቲዩብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ከጎናችን አበረታቱ ፋሚሊ። ደግሞ ሰሞኑን አንድ ሰርፕራይዝ አለን አለን አንድ ሰርፕራይዝ የማይጠበቅ ሰርፕራይዝ አለን። ማን ነው የሚነካት? ቲም ሆነ

ናጋጥማችሁ ቆይ፣ ተረጋጊ አሮጊቷ ተረጋጊ። አደለችም ኧረ፣ አሮጊቷ ናት። አረ ቆይ፣ ተረጋጊ እሷ ጋ ከሆነ ጥላቸሽ። ቆይ፣ ተረጋጊ ቆይ፣ አረ

ሽንታ እኔ ሽንታ ዝም ትገጥሚያታለሽ፣ ትገጥሚያታለሽ፣ ትገጥሚያታለሽ። እንዳወድቂ፣ እንዳወድቂ፣ ቆይ ትገጥሚያታለሽ። ተረጋጊ

ተረጋጊና ትገጥሚያታለሽ። አልፈራችሽም።

ግጣም፣ ያበቀ እንዳትፈሪ፣ እኔ ያለሁልሽ። የሆነ ነገር ቢፈጠር እኔ እኔ ያለሁልሽ ነገር። እሷ ጀምሪ ካልኳ በኋላ ነው አንቺ የምትጀምሪው። አንቺ ከመታችሽ በኋላ ትጀምሪያለሽ።

ይዙ ሲጋቁም እምትናዘዥ ነገር አለሽ? ነገር እሷ ትናዘዝ። ያለሽ ንብረት ካለ ለባለቤትሽ ተናገሪ አንቺ። አሁን እኔ ደግሞ ይሄንን አፍጫሽም ወደቅራ ወደቀኝ አርጌ ባቲ እንደምከተ ደሞ አቃለብሽኝ የምትናዘዙን ነገር ካለ ለስማችሁ ብዬ ነው። ምንም ታይ። አሁን ላስጀምረው ነው። ሬዲ ናችሁ? አንድ፣ ሁለት፣ አክሽን

አሁን ወደ አክሽኑ ግቡ። አንድ ሁለት አክሽን! ታይ ታይ ታይ ታይ ታይ አሮጊቷን ብዬሻለሁኝ። አንዳ መንፈስ ወረዛ ተንት ታይ ታይ ታይ። በቃሽ! ኧረ በቃሽ!

ተናጋሪን አላጋጥማችሁ እኔ የሚቅራኝ የሆነ ነገር ልውሰድ፣ እስኪ ልውረስ እኔ የሆነ አቻትን በቃ አንደኛ አንደኛ ዚዙ ዚዙ አንደኛ አንደኛ አንደኛ አንደኛ አንደኛ የዛሬውን ውድድር አሮጊቷ አሸንፋለች። ኦ ተይ ተይ ገደደችኝ። ቤት ሀገር ነው ዳኛ የሚመጣው ከጨዋታው ታግዳለች። ከጨዋታው ታግደሻል። ከጨዋታው ታግደሻል። አረዚ ቆይ፣ ለምን አልሞተችም ነው በቃ እኛ አንችልሽም። ዝይዙ እኔ አልችልሽም። እኔ በበኩል አልችልሽም። ትጋጠሚያለሽ። አረ ወይኔ ገላኛለች፣ ገላኛለች። ፍሬውን ብላ ገላኛለች። ፍሬ ወይኔ፣ ወይኔ! አረ ገደልሽ፣ ወይኔ እኔ ታን አረ አረ ተራ ተን እንደዚህ መጣ። ገላኛለች፣ ገላኛለች

የዚህ ዙ ፋሚሊዎች ላይ ማሸናፊ ነን። ተረጋጊ ተረጋጊ ተረጋጊ። ቆይ በቃ አሁን ቪዲዮአችንን ጨርስ። ቪዲዮ ጀምረን እሺ፣ በቃ ተረጋጉ። የመማታት ፍቃድ ማን ሰጠሽ? እኔ

ያው እንግዲህ ፋሚሊዎቼ ያው የዚዙ ፋሚሊ ሁሌ ማሸናፊ ናቸውና ካላቅማቸው እንት እንት ሲሉ ዋጋቸውን ቂጥ ቂጣቸውን ያልኳቸው። አዎ፣ እንዲህ ነው ዋጋ መስጠት። አዎ፣ ከኔ ጋር አንድ ሰው ባይሰፈት ጥሩ ነው። ምላሹ ከባድ ነው የሚሆነው። ፋሚሊዎቼ እንግዲህ ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታታችሁ። 10 ሺህ ስለገቡ ስለገቡም ደግሞ የምስጋና በእነሱ ስም አመሰግናችኋለሁ። ያው እነሱ ትንሽ ስለተጎዱ ኦጌሻ ቤት መውሰድ ይኖርብኛል።